ሰላም ነው አለን። እግዚአብሔር ይመስገን። በጣም የሚያምር ነው እና አመሰግናለሁ፣ መስተንግዷችሁ፣ ሁሉም ነገር፣ ከታች ያለው ነገር በጣም ደስ ይላል። ስለአገኘሁ ደስ ብሎኛል። እኔም ስለአገኘሁ ደስ ብሎኛል። እስቲ ንገረኝ አዳዲስ ነገሮች አሉ ተብሏል ፒያሳንም ድምቅ ከርጋችኋታል እያዩት ነበር እንዴት ነው የቴምርስ እዛ ላይ ምንድነው ትልቅ አስተዋጽኦ ያደረገው ምን እያደረጋችሁ ነው የሚለውን ለማወቅ ነው መልካም ጥሩ ያው እንግዲህ እንደነገሩሽም እንዳየሽውም ፒያሳን በብቸኝነት ተቆጣጥረን የሱቅ ባለቤት እያደረግን እንገኛለን በውቢቷና በአዲሷ ፒያሳ ላይ እንደ አዲስ የነጋዴዎች ማዕከል እየሆነች ነው ከአድዋ አካባቢ ፒያሳ ዋናው ሴንተር ከአድዋ ዜሮ ዜሮ አጠገብ ላይ ወይም ከአድዋ ዜሮ ዜሮ ፊት ለፊት ወደ አገር ፍቅር መውረጃ ጋ ነው የምንገኘው፣ የንግድ ሱቆች እየሸጥን ያለ ነው። እዛ ላይ ወደ አራት ሺህ ካሬ ላይ ያረፈ የንግድ ሱቆች ናቸው ያሉት። ከ20 ካሬ ጀምሮ የተለያዩ የካሬ አማራጮች ያሉት ቢልዲንግ ነው። እዛ ጋ እየገነባ ነው ያለ ነው ሞል ነው፣ ሙሉ ለሙሉ ግዙፍ የሆነ ሞል ነው። ከሁለት ቤዝመንት አለው፣ እንዲሁም ጂፕላስ ፋይፍ ነው። ቴራዝም አለው። በደንብ ከተማዋን ኮሪደር ልማቱን በደንብ ማሳየት የሚችል ቴራዝ አለው። እያንዳንዱ ለተለያየ ፐርፐዝ መሆን ለሚችሉ ሱቆች፣ የንግድ ሱቆችን እዛ ጋር ይዘን ቀርበናል። በተመጣጣኝና ተደራሽ በሆነ መንገድ እየሸጠ እንገኛለን ማለት ነው። ደስ ያለኝ እንትን ስል ሰማው ልበል ጂ ፕላስ ፋ ብቻ ነው። ብዙ ጊዜ የተለመደው ወደ ላይ አፓርትመንት የሆነና ከታች ደግሞ ሱቅ ነው የሚሆነው። የእናንተ ለየት የሚያደርገው ሙሉ ለሙሉ የንግድ ሱቅ መሆኑ በትክክል ያልገና ያለው ስ ስለዛ፣ ደግሞ የበለጠ መልካም። ስለ ዲዛይኑ በደንብ ለማውራት ያህል እዛ አካባቢ ያው ኦልድ ሲቲ በሚል ከመሆኗም አንጻር ፒያሳ ጥንታዊትነቷን ሳይለቅ ጂ ፕላስ ፋይቭ ነው እዛ ጋር እየተገነባ ያለው፣ እንዳለ በብዛት ካየሽው ጂ ፕላስ ፋይቭ ሞል ነው። ሁሉም ሞሉ ላይ ለሁሉም ተደራሽ እንዲሆን፣ ለሁሉም እይታ እንዲኖረው፣ ለሁሉም በደንብ እንቅስቃሴ የንግድ ዝውውሩ የተሳለጠ እንዲሆን በሚያመች መልኩ የዲዛይኑን አውጥተን እየሸጠ እንገኛለን። ጂ ፕላስ ፋይቭ ያደረግንበት ዋነኛ ምክንያት እዛ አካባቢ ላይ እንዳለ መሀል ከተማም ስለሆነ እንዳለ ኦልድ ሲቲ ደግሞ ያው በብዛት ሃይ ራይዚንግ ቢልዲንጎች የሉም እና ከዛ አንጻር ከከተማ ልማቱ ጋር በመተባበር አስተዳድሩ ጋር በመተባበር ዲዛይኑም ሳቢና ማራኪ በማድረግ የሆነ የድሮ ይዘት ያላቸው አይነት ቢልዲንግ ሆኖ ግን ደረጃቸውን የጠበቁና ዘመኑን የዋጀውን ቴክኖሎጂ ተጠቅመን እየገነባ እንገኛለን። ጂ ፕላስ ፋይቭ መሆኑ ብቻ ሳይሆን ቴራዝ አለው። የእያንዳንዱ የንግድ ሱቆች ፓርኪንግ በደንብ ያለው አለ። እና የሱቆቹ ሀያ ሀያ ካሬ ነው አሁን ላይ ያደረግ ነው ለሁሉም ተደራሽ እንዲሆን እና እኩል ወይም ደግሞ ቻንሱን በደንብ እንዲያገኙ ሁሉም። በመልሶ ማልማት ስለሆነ ከዚህ በፊት ዛጋ የነበሩት ነጋዴዎች ተመልሰው ወደነበሩበት ቦታ ሴትል ማድረግ ወይም ደግሞ ወደ ድሮ ፒያሳ ንግድ ማዕከላቸው እንዲመለሱ በማድረግ እሱም በማሰብ ጂ ፕላስ ፋይቭ አድርገ ነው ሀያ ሀያ ካሬዎች አድርገን ለሁሉም ተደራሽ በሆነ መንገድ ያው ከመንግስት ጋር በመተባበር የጨረታ መሬት ነው። የጨረታ መሬት ሲሆን ደግሞ ኮንስትራክሽኑን በደንብ ይፋጠናል። ሁለተኛ ደግሞ ለህዝብም በደንብ ፌር በሆነ ፕራይስ እንድንሸጥ አድርገውናል ማለት ነው። ይሄ አሁን ሶስት ነጥብ ዘጠኝ ያልኩሽ አጠቃላይ ዋጋ ከፕራይስ አንጻር ብንነሳ ለምሳሌ መነሻችን ትንሹ የምንለው የሱቅ ዋጋ 3 ሚሊየን ዘጠኝ መቶ ሺ ብር ይሄ ቅድመ ክፍያው ሳይሆን ሙሉ ለሙሉ 3 ሚሊየን ዘጠኝ መቶ ሺ ብር ጠቅላላ ዋጋው ነው ማለት ነው። ቅድመ ክፍያው ስንት ይሆናል? ዘጠኝ መቶ ሺህ ብር። አከፋፈሎቹን ለእያንዳንዱ ብንመጣ እኛ ጋ ወደ በኋላ የምንመለስበት አለን። እኛ ጋ እንዳለ ለሁሉም ሳይቶቻችን አከፋፈላችን ቤዝዶን ፕሮግረስ ነው። ቤዝዶን ፕሮግረስ ስንል ምንድን ነው የግንባታውን ሂደት እያያችሁ የምትከፍሉበት ማለት ነው። ይሄ ከታማኝነትም አንጻር፣ ሁለተኛ ደግሞ ከአቅምም አንጻር በደንብ ስቴብል የሆነ ድርጅት ስለሆነ በራሱ ነው የሚገነባው በራሴ ገንብቼ ከዛ በኋላ የገነባሁትን እያያችሁ ክፈሉኝ ነው የሚለው ማለት ነው በሌላ አማርኛ። ስለዚህ ቅድመ ክፍያው ለምሳሌ ከግራውንድ ብንጀምር ግራውንድ ላይ የተወሰኑ የመጣሽበትን ታይም ትንሽ ዘግየት ስላልሽ ስቲል ግን አበለብል የሆኑ ስቶኮች አሉ። እነሱን ስቶኮች ለምሳሌ ብነግርሽ ግራውንድ ላይ የተወሰኑ ሱቆች አሉ። ግራውንድ ላይ ከሰባት ሚሊየን ብር አስር ሚሊየን ብር ጀምሮ የንግድ ሱቆች አሉ። ቅድመ ክፍያቸው ሁለት ሚሊዮን ብር አለ አራት ሚሊዮን ብር አለ ማለት ነው። ልክ አንደኛ ላይ ስንሄድ ደግሞ ከአምስት ሚሊዮን አምስት መቶ ሺ ብር ነው የሚጀምረው እሱ ደግሞ ቅድመ ክፍያው ደግሞ ስንት ይመጣል? ወደ ሁለት ሚሊዮን ብር አካባቢ ይመጣል ማለት ነው። ሁለተኛ ላይ ስንሄድ ደግሞ አራት ነጥብ ስምንት ነው ቅድመ ክፍያው ደግሞ ወደ አንድ ነጥብ አምስት አካባቢ ይመጣል። ሶስተኛ ላይ ስንሄድ አራት ነጥብ ሁለት ነው ቅድመ ክፍያው ደግሞ ወደ አንድ ነጥብ ሁለት ይመጣል። ከአራተኛ ጀምሮ እስከ አምስተኛ ያለው 3.9 ነው። ቅድመ ክፍያው ደግሞ 900 ሺህ ብር ነው ማለት ነው። ቀሪዎቹን የምከፊባቸው ሲዝኖች ቅድም እንዳልኩሽ የግንባታውን ሂደቶች እያየሽ እነዚህን ክፍያ ስከፊ ምን ምን ኤክስፔክት አረጊያለሽ? ያው መጠየቅ ስለማይቀር ነው ወደ እያብራራውልሽ ያለው ምንድነው ኢፍ ማቴሪያል ኮስት ቢጨምር ለምሳሌ የግንባታ እቃዎች ቢጨምሩ ምንም ነገር አይጨምርብሽም። የስጤት ዲል ያደረግነው ሦስት ሚሊዮን ዘጠኝ መቶ ሺህ ነው። ያቺን ሦስት ሚሊዮን ዘጠኝ መቶ ሺህ ብር ቀስ እያሽ ትከፍ ያለሽ ማለት ነው። ሁለተኛ ደግሞ የዶላር ግሽፈት አሁን በብዛት ሀገራችን ላይ ስቲል ፍሎቲንግ ላይ ነው ያለው። ይጨምር ይቀንስ ምንም የምናውቀው ነገር የለም። ስለዚህ ኢፍ ቢጨምር ብዙ ነገር ነው የምትጎጁ አንቺ። ስለዚህ ያንን ጨምር የምትባዩም ነገር አይኖርም። ሙሉ በኢትዮጵያ ብር ነው ማለት ነው። ሌላው የወለድ ከወለድ አንጻር ስናስበው ኢንተረስቱ ሌሎች ቦታ ላይ በዛ ያለ ነው የሚሆነው። እኛ ጋ ግን ሙሉ በሙሉ ዜሮ የሆነ ምንም አይነት ኢንተረስት የማከፊበት ነው ማለት ነው። የንግድ ሱቁ ይህንን ይመስላል። በጣም አሪፍ ነው እውነት ለመናገር የንግድ ሱቅ በዚህ ዋጋ እንደዚህ ገጥሞኛ ያቅም። እንዴት ነው ብዙ ጊዜ ሰዎች ጥያቄያቸው ደግሞ የታይም ጉዳይ ነው። በምን ያህል ጊዜ ነው ለማስረከብ ያሰባሉ? እኛ የንግድ ሱቁን ብቻ ስንሰራ ምንድን ነው አጠቃላይ ወደ ቴምር ስንመጣ ቴምር እህት ኩባንያዎች አሉት፣ ወደ አምስት የሚሆን እህት ኩባንያዎች። እነዚያ እህት ኩባንያዎች ኮንስትራክሽን ካምፓኒዎች ናቸው። የየራሳችንን ኮንስትራክሽን የሚገነቡት የራሳችን እህት ኩባንያዎች ደግሞ የራሳችን ካምፓኒዎች ናቸው ማለት ነው። ስለዚህ ምንም ወደ ውጭ አውትሶርስ የምናደርገው ነገር አይኖርም። ስለዚህ በራሳችን ኮንስትራክሽን ነው የምንሰራው። ለአንዱ ሳይት ራሱን የቻለ አንድ ኮንስትራክሽን ካምፓኒ ቢውልድ ያደረግነዋል። እሱ ይዛል እሱ እንዳለ ፋይናንሱንም፣ ለእያንዳንዱ ሳይት አንድ አካውንት አለው፣ አንድ ኮንስትራክሽን የሚቆጣጠረው አለ ማለት ነው። ስለዚህ በአንድ አመት ከስድስት ወር ውስጥ እናስረክባለን ተብሎ ፕሮግራም ተይዞለታል ማለት ነው። በጣም ጃለው። ስለ አፓርትመንቶቻችሁ ደግሞ የተወሰነ ብትነግረን፣ በተለይ ደግሞ አሁን ሳር ቤት ጋር ምናልባት ካልዘገየው በጣም ቆንጆ ሎኬሽን እንደያዛችሁ ሰምቻለሁ። እና ስለ እሱም ስለሌላም ያለችሁን እስኪ ሳይቶች ንገረኝ። መልካም የሳር ቤቱም ደግሞ አሁን ያው ትንሽ ብዘገይ ምስቴል ግን የተወሰኑ ስቶኮች አሉ። የባለወጡ ኦፈሮች ናቸው። ይሄ ኦፈር ሳር ቤት አደባባይ ወይም ደግሞ አፍሪካ ህብረት በስተቀኝ በኩል ከሜክሲኮ ስንመጣ ከሳርቤት ደግሞ ስንሄድ በስተግራ በኩል ከብሉኔስት ሆቴል ፍለፊት ወይም ደግሞ ከሬዲዮ ስራት ሬዲዮ ከሱ አጠገብ ያለ ላይ ነው የሚገኘው። ከባለ ሁለት መኝታ ጀምሮ ነው እዛ ላይ ዘን የመጣ ነው። ብዙ የካሬ አማራጮች አሉት ከ84 ካሬ ጀምሮ እስከ መቶ ሰላሳ ካሬ ድረስ የካሬ አማራጮች አሉት። ከባለ ሁለት እስከ ባለ ሶስት ነው። ያው ሳር ቤት ሲባል ልቡም አይደነግጥ የለም ብዬ አስባለሁ እና እንደምታውቂው፣ እዛ ጋር የዲፕሎማት ኤሪያ ነው እስቲል እሱም የጨረታ መሬት ነው። ኦልሬዲ ፕሮሰሱን ጨርሰን ወደ ግንባታ እየገባን ነው። አሁን ላይ በሽያጭ ሂደቱ ላይ ስንመጣ፣ አሁን ላይ ወደ 40 ፐርሰንት ልዩ ቅናሽ የወጣበት ነው። ይሄ ምን ማለት ነው? 60 በመቶውን ስከፊ አርባ በመቶውን ሙሉ ለሙሉ ዜሮ እናደርግልሻለን፣ ወይም ደግሞ አፉንልሻለን ማለት ነው እና ሌትሳይ አስር ሚሊዮን ትገዥ የነበረውን ቤት በስንት ትገዥዋለሽ? ወደ 6 ሚሊዮን ብር ትገዥዋለሽ ማለት ነው። አራት ሚሊዮን ብር የተጣራ ተርፋለው ማለት ነው ከፕራይስ አንጻር ስናወራው ማለት ነው። ለምሳሌ በደንብ እስኬች እያደረግን ብናወራ ሌት ሴይ ባለ ሁለት መኝታ ባለ ስንት መኝታ ኤግዛምፕል ንውሰድ እቅድሽ ባለ ሁለት መኝታ ሰማኒያ አራት ካሬ ጀምሮ ነው ያለው። ዘጠና ካሬውን ብለን እንጀምር። ለምሳሌ ዘጠና ካሬውን አጠቃላይ ዋጋውን ስንሰራ ለምሳሌ አጠቃላይ ዘጠና ካሬውን ስንሰራ በካሬ በመጀመሪያ ሁለት አይነት ፕራይስ ሊስቶች አሉ። ፕራይስ ሊቶች አንደኛው ቅድሚያ አስር ፐርሰንት ከፍሎ የተቀረውን ዘጠና ፐርሰንት በግንባታው ሂደት ከሁለት ዓመት ከስድስት ወር እስከ ሶስት ዓመት ባለው የሚረከብ ከሆነ በካሬ መቶ ሰባት ሺህ ነው የሚታሰብለት። ሁለተኛ ደግሞ በአንዴ 60% ፐርሰንቱ መክፈል የሚችል ከሆነ ደግሞ በካሬ 64200 ብር ይታሰብለታል ማለት ነው። ስለዚህ ዲፈረንሱ በደንብ ለማወቅ እንዲያመቸሽ ለአንቺም ለደንበኞችሽ ለምሳሌ ዘጠና ካሬውን ብንሰራው ሲባዛ በ107000 ብናደርገው ስንት ይመጣል? አጠቃላይ 9.6 ይመጣል። 9 ሚሊዮን 630 ይመጣል። ይሄ አጠቃላይ ኮስቱ ነው የዘጠና ካሬው ከዚህ ላይ አርባ ፐርሰንት ቅናሽ ስናደርግ ለምሳሌ ሲቀነስ አርባ ፐርሰንት ብናደርገው ስንት ይመጣል? አምስት ነጥብ ሰባት ይመጣል ማለት ነው። ይሄ አምስት ነጥብ ሰባት ይመጣል። ይሄ ኦልሞስት ወደ አራት ሚሊዮን ብር አካባቢ የሚጠጋ ዲስካውንት አለው ማለት ነው። ስለዚህ አስር ፐርሰንቱን ከፍዬ ልጀምር ቀሪውን በሶስት ዓመት ከፍላለው ከወለድ ነፃ በሆነ መንገድ ካልሽ ቅድመ ክፍያሽ አስር ፐርሰንት ሲሆን ዘጠኝ 163 ሺህ ብር ቅድሚያ ትከፊ እና የተቀረውን 90 ፐርሰንት የግንባታውን እንደተከተለች ተከተለች ትከፊያለች። ሁለተኛ ደግሞ በዲስካውንቱ ልግዛ ካልሽ ደግሞ ዲስካውንት ሲሰጠኝ ዲስካውንት ማግኘት እፈልጋለሁ ካልሽ 9.6 ትገዢ የነበረውን 40 ፐርሰንት ቅናሽ ሲደረግ በ5.7 ትገዣለሽ ማለት ነው። ሙሉ ክፍያ ነው ይሄ ፈርስት ፔመንት አይደለም፣ ሙሉ ክፍያ በአምስት ነጥብ ሰባት ትገዣዋለሽ ማለት ነው። ይሄ ለተወሰኑ ቤቶችና ለተወሰኑ ቀን ነው ያሉት ቤቶችም ውስን ናቸው። የተሰጡንም ቀኖች የዲስካውንት ቀኖች ውስን ስለሆኑ በዚች ታይም ላይ መጥተው ያለውን ነገር ጎብኝተው የቤት ባለቤትና የንግድ ሱቅ ባለቤት ቢሆኑ ደስ ይለኛል። በጣም የሚወደድኩት ነት ለመናገር መካከለኛ የኑሮ ዘይቤ ላይ ያሉ ሰዎችም በቀላሉ ሊገዙት የሚችል አይነት የዋጋ ሊስት የነገርከኝ ሎኬሽኑም በጣም የሚፈለግ ነው። ሳር ቤትም የተለያየ ያላችሁ ቆንጆ ቁድም ሳይት ነው። ምናልባት የቀረ ነገር አለ የምትለው ነገር ካለ ደግሞ ስለሌላም ሳይቶቻችሁ ሊሆን ይችላል ለተመልካች ሊደርስ የምትፈልገው ነገር ካለ መልካም። እንዲሁ አጠራር አድርጌ ያሉን ሳይቶች ለመንገር ያህል ለምሳሌ ሊሴ ጋር አለን። አሁን ሊሴ አይታለፍም። ከፒያሳ ስትወርጂ ያንን በአቅራባ በልቶ የመጣ ሰው ሊሴ ላይ ያለፈ ሰው አለ እና እሱን ለማስታወስ ያህል ሊሴ ገብረ ማርያም ትምህርት ቤት ጋር ከባለ አንድ መኝታ እስከ ባለ ሶስት መኝታ ድረሶች አሉ። እነሱ ላይ የተለያየ ፕሮግረስ ላይ የደረሰ ነው። ቆንጆ ፕሮግረስ ላይ ያለ ሳይት ነው። ከ10 ፐርሰንት ቅድመ ክፍያ ጀምሮ ነው ያለው። በካሬ እዛ ጋ መቶ 5 ሺህ ነው። ከ66 ካሬ ጀምሮ እስከ መቶ 42 ካሬ ድረሳለን። እዛ ላይ የሊሴው በደንብ እንደምታውቂው ኢኖቬሽን ሚኒስቴር አጠገብ ነው። ፍሬንድሺፕ ፓርክ ፍለፊት ነው። ሊሴ ገብረ ማርያም ትምህርት ቤት አለ፣ ሞናርክ ሆቴል አለ። በዙሪያው በደንብ ልክ እንደ ሳር ቤት ዲፕሎማቲክ ኤሪያ እንዳለ ነው። ሁለተኛው ደግሞ ሊሴም በደንብ ለኑሮም ለኢንቨስትመንትም ብለሽ ብታስቢው ቢከራይ ቢባል እንደ ገስታ ውስጥ በደንብ መከራየት የሚችል ነው። በደንብ ልኑርበትን ብትዩ መሀል ከተማ ላይ ነው። ስለዚህ አሪፍ የሚባል ሎኬሽን ነው። ሎኬሽኖቻችን የሊሴ ገብረ ማርያም ትምህርት ቤት ላይ አለ። እሱ ላይም 25 ፐርሰንት ልዩ ቅናሽ አለው። ሁለተኛ ደግሞ የተክለ ሃይማኖት ወይም ደግሞ ተክለ ሃይማኖት ሆስፒታል ፊት ለፊት አሊያንስ ኢትዮ ፍራንሲስ የሚባል አለን። እሱ ላይም 35 ፐርሰንት ልዩ ቅናሽ አድርገናል። ባለሶስት መኝታ ነው ያሉት። ከመቶ አስር ካሬ ጀምሮ እስከ 139 ካሬ ድረስ አለ። ኦልሞስት አምስተኛ ፍሎር ላይ ይደርሷል። ጂ ፕላስ 15 ነው። የተወሰነ ነው የቀረው። እሱም ስቶኩ ብዙ እየተሸጠ ስለሆነ ስቶኩ ትንሽ ነው ያለው ወደ ጋርመንትም አለን አፍሪካን ሲዲሲ ለፊት የአፍሪካ የምርምር ማዕከል አካባቢም አለን። እሱ ላይም ግንባታ ረድ ያልቋል በሚባል ደረጃ ነው። አከፋፈሉ የተለያየ ፔመንት አለው። ሌላ ወደ አያት ስንመጣ መሀል ከተማ የሆነችው አያት አሁን ላይ አደባባዩ አጠገብ ደራርቱ አደባባይ አጠገብ እሱ ላይ ግንባታው ሙሉ ለሙሉ አልቆ የቀለም ስራና የፓርቲሽን ስራ እየተሰራ ያለ ቅድመ ክፍያ ከ30 ፐርሰንት ጀምሮ ነው። በካሬ እሱ ላይም 35 ፐርሰንት ልዩ ቅናሽ አለው በካሬ ከ105 ሺህ እስከ 69 ሺህ ብር ድረስ እየሸጥ እንገኛለን። ከ141 ካሬ እስከ 239 ካሬ ድረስ አለ። ሌላው እዛው ከፍ ስንል ሎሚያር ሱፐርማርኬት አካባቢ ወደ ጣፎ መሄጃ ጋር እዛ ጋም ከባለ ሶስት መኝታ ጀምሮ ነው ያለው። አሁን አራተኛ ፍሎር ላይ ደርሷል። ጂ ፕላስቴን ነው። ሁለት ዓመት ባልሞላ ጊዜ ውስጥ አጠናቀን የምናስረክበው ሳይት ነው እሱ። እሱ ላይም 35 ፐርሰንት ቅናሽ አለው በካሬ 95 ሺህ ነው። ዲስካውንት ሲደረግ ደግሞ እስከ 61 ሺህ ድረስ ዲስካውንት አለው ማለት ነው በካሬ ሌላው የመጨረሻው አያት ፈረስ ቤት ወደ መቅዶንያን ጠጋ ስንል አያት ፈረስ ቤት አካባቢ አለን። እሱ ላይም ከባለ ሁለት መኝታ ጀምሯለን ከ87 ካሬ እስከ 121 ካሬ ድረስ አለን። እነዚህ ላይ 35 ፐርሰንት ልዩ ቅናሽ አለው። በካሬ 88 ሺህ ነው፣ ዲስካውንት ስናደርግ ደግሞ በካሬ 57 ሺህ ብር ነው ማለት ነው። ስለዚህ ብዙ የካሬ አማራጮች አሉት ደንበኞች ያው እዚህ እንፈልጋለን ሲሉ የፈለጉት ጋ ነው የምናስመረጣቸው። ማለት ነው ማለት ብዙ አማራጮች ስላሉ ቆንጆ ቆንጆ ሎኬሽኖች ስላሉ ማለት ነው። በጣም ቆንጆ እውነት ለመናገር አሁን የጠቀስካቸው አካባቢ ጠቅላላ ከረንትሊ ሰዎች የሚፈልጓቸው ነው። ሰው ደግሞ ለመኖር እዚህ ጋር ነው የምፈልገው የሚለው ቦታ ላይ በአጭሩ ተምር ሪል ስቴት ላይ ቢመጣ በቀላሉ ማግኘት ይችላል እያልክ ነው። እውነት ነው። በተጨማሪ የምትጨምረው ነገር ወይም ማለት የምትፈልገው ነገር ካለ በተጨማሪ የሚለው ነገር ያው የቤት ባለቤት ለመሆን ጊዜውን ቢቀድሙ ደስ ይለኛል። ማለት አንዳንዴ የማሳቢያ ጊዜያችን በረዘመ ቁጥር የምናገኛቸው ኦፖርቹኒቲዎች እያጠሩ ይመጣሉ። ለምሳሌ 40 ፐርሰንት ዲስካውንት ሊነሳ ነው አሁን በቅርቡ። ስለዚህ 40 ፐርሰንት ዲስካውንት ደግሞ ማለት በትንሹ ለምሳሌ ሳር ቤት ላይ ወደ አምስት ሚሊዮን ብር ነው ትንሿ ከትንሿ ቤት ላይ የሚነሳው ዲስካውንት ብቻ አምስት ሚሊዮን ብር። ደግሞ ማለት ሌላ ፒያሳ ላይ አንድ ሱቅ ይገዛላቸዋል ማለት ነው። ስለዚህ ይህንን አድቫንቴጅ እንዳያጡ ያሉትን ነገሮች ከታች ባስቀመጥነው ቁጥሮች ቢደውሉልን እና ሽያጭ የሽያጭ አማካሪዎቹ ጋር መጥተው ያለውን ሁሉን ነገር አይተው፣ በቢሮችን ተገኝተው ሁሉን ነገር አይተው ወደ ፕሮሰሱ ቢሄዱ ብዬ መክራል ለው። አመሰግናለሁ። እኔም አመሰግናለሁ። ስለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ። መልካም